ሰላም፣ ሰላም ጤና ይስጥልኝ። ውድና እየተከበራችሁ ያሱት ቤተሰቦች እንዲህ ናቸው። ሰላም ናችሁ ወይ? ሰላማችሁ ያላችሁበት አምላክ ሰላማችሁ ብዙ ትርፍ ይበልልኝ። ሁልጊዜም እንደሚለው ሀገራችን ኢትዮጵያ ሰላም፣ ፍቅር ተመኘሁ። ለዚህ ቤት አዲስ ከሆናችሁ በቅነ ሰብስክራይብ በማድረግ ቤተሰቡ ነው ቤተሰብ ያልነው ሆናችሁ፣ ደግሞ ስትገቡ ሁላችሁ ላይክ እያረጋችሁ ጀምሮ ለምታበርታትን የህቶ ወንድሞች ክለብ ነው አመሰግነው፣ ክበሩልኝ እላችኋለሁ። ዛሬም በጣም ድጋሜ በኤልሳ ጉዳይ መተናል። እንግዲህ ኤልሳ እስከምትገኝ ድረስ እንግዲህ ልላችን በየቀኑ ስንት የአጎት የተባለው ጉድ በጣም ብዙ ብዙ ብዙ ታሪክ እየወጣ ነው። ብዙ ነገር እየወጣበት ነው። እንግዲህ የዚህ ሰውዬ መጨረሻ መቼ እንደሆነ ኤልሳ ስትገኝ እና አባቷ ደግሞ ከታምኗል። እንግዲህ ታውቃላችሁ ከመማቸው አገግመው በጤናቸው ምንም ነገር ሳይሆኑ እንዲሻላችሁ የሁላችን ምኞት ነው። ኤልሳም ተገኘች የሚባልበትን ቀን እንግዲህ ቅርብ ያደርገን። ዛሬ ደግሞ እንግዲህ ይሄ ኤልሳ አባት ወንድ በጣም የቅርብ ጓደኛ፣ ጓደኛ ብቻ ሳይሆን የቅርብ ሰው የሆነ እንግዲህ ስለ ኤልሳ አባት፣ ስለ ወንድ፣ ስለ ይሄ አጎት የተባለው የሚያሰቃያቸው ስለነሱ ብዙ ነገር እንግዲህ የሚያውቀውን ነገር ለልኡል እየነገረው ነው። ሌላው ከነሱ በተቀርብ ደግሞ እንግዲህ እንደ ብዙ ጊዜ አንዳንድ ጊዜ ልዑል ሲያመጣ ሰዎች ታውቃላችሁ፣ አብዛኞቻቸው እውነት ለመናገር የማይፈልጉ ናቸው። ምክንያቱም ያው ውስጥ ለውስጥ እያስፈራሯቸው ሚሆን ምንም፣ ይሄ አባት ግን እንግዲህ ገና ሲያወሩ እራሱ እንባቸው እየተናነቃቸው፣ ምን ያክል ይሄ ሰውዬ አደገኛ እንደሆነ ለገንዘብ ብቻ ሲል እንግዲህ የገዛ ወንድሙን በሽተኛ አድርጎ አልጋ ላይ አስተኝቶ እሱ እንደፈለገ በብሩ እየተንቀሳቀሰ ያለ አረመኔ እና ጨካኝ። በዛ ላይ የገዛ ልጁ አንድ ልጅ ናት እንግዲህ ኤልሳ፣ አንድ ልጁንም እያሰቃየበት ያለው እንግዲህ የገዛ ወንድሙ እየገዛ እንትኑ ነው እና ያው እንግዲህ ኢትዮጵያ ውስጥ እንዴት ብላችሁ እንደምታወሩ አላውቅም። ይህ ሰው ማሰቃየት፣ ሰው ማገዝ፣ ሰው መግደል እንግዲህ የተለመደ ሆኗል፣ የተለመደ ሆኗል። በቃ የሚጠይቅሽ ህግም ምንም በቃ ምንም ነገር ስለሌለ ሁሉም በራሱ እንትን ነው እየተንቀሳቀሰ ያለው እንግዲህ እነዚህ አይነት ሰዎች እንግዲህ ተደብቀው እንግዲህ ስንት ቀን ሙሉ አሁን ልዑል ስለደረሰበት ነው እንጂ ይሄ ነገር ኤልሳ እየተሰቃየች ለስንት ጊዜ ስድስት ወር ቀላል አይደለም ልዑል ሳያውቅ እንግዲህ ስድስት ወር ሙሉ እየተሰቃየች ነበር አሁንም እንደዛው ሞር ከሷም አልፎ አባቷም እየተሰቃየ ነው ያለው እና ማንም ሰው እንግዲህ እንዴት ብላችሁ እንደምታዋሩት አላቅም። ብቻ በጣም ከባድ ከባድ ነው። ሰውየው ብር እና ብር ብቻ ነው ልቡ እየተደፈነው። እንግዲህ ስታዩት አጎትዬው የሚለብሰው ልብስ፣ አነጋገሩ፣ ምናምን እንግዲህ በጣም ምስኪን መስሎ ነው የሚቀርበው ሲመጣ። ግን ውስጥ ለውስጥ ምን ያክል ከባድ ሰው እንደሆነ እንግዲህ እያየ ሰማችሁ? በጣም አደገኛ የተባለ ሰውዬ ነው ለምንም የማይራራ ገንዘብ እና ገንዘብ ብቻ ነው የሚያሳድደው። የሰው ልጅ ደህንነት፣ የሰው ልጅ እንትን ምንም ከሱ ጋር ከገንዘብ ውጭ ሌላ ነገር ምንም የሚታየው አይደለም። አጎትየው ማለት ነው። እንግዲህ ባለፈው የመጣችው ልጅ ታስታውሳላችሁ። እንግዲህ መትመቱን በየቀኑ የሚመጡ ሰዎች አዳዲስ ነገር እያመጣ ነው። ልኡልም እንግዲህ ኤልሳን ለማግኘት የተቻለውን አቅም እየደከመ ነው። ብዙ ማስረጃም እያመጡ ነው እያገዙኝ ነው ብለዋል። እነ ማነው ስሙ ማነው ቴድሮስ እነ ለምትና ብቻ ከጀርባ ብዙ ሰዎች አሉ የሚያገዙኝ እያለ ነው። እና ብዙ ነገር እየሰማን ነው፣ ብዙ ነገር እያየን ነው። በጣም የሚገርመኝ ነገር ደግሞ አሁን ላይ ኤልሳ ያለችበትን ያለመናገር ሞር አረብ ሀገር ሄዳለች የሚለው ወሬ እየተስፋፋ ነው። ሉል ግን አላመነበትም። ማለት እሷ እንዴት አረባ ሀገር ልትሄድ ትችላለች? አንደኛ ነገር ምንም የቸገራት ነገር የለም። ይሄ ሆን ብሎ በል የተባለ ሉል እንዳይፈልግ እሱን ተስፋ ለማስቆረጥ ብለው ነው እንደዚህ የሚያደርጉት እንጂ የልሳ አርብ አገር ሂዳለች የሚሉት እኔ ምንም እኔ አልተዋጠልኝም። ሲጀመር እንግዲህ ይሄ አባቱ የመጡት ዛሬ ደግሞ የሚያወሩት አባቱ በጣም ስለ ልሳ አባት እንግዲህ ከመጀመሪያ ጀምሮ እነሱ ምንም አይነት ጸብ እንደሌላቸው ሞር እንኳን ንብረት፣ የቤተሰብ ክፍፍል ይሄ ምናምን የሚባለው ንብረታቸው ሲከፋፈሉ እንግዲህ በሰላም ነው እንትን የተከፋፈሉ። ከዛ እሱ የተሰጠውን እንግዲህ አልተጠቀመበትም በአግባቡ የኤልሳ አባት ደግሞ በስነ ስርዓት በስራ ተወጥሮ ሰርቶ ለፍቶ፣ ይህ ሁሉ እንትን አፍት ያፈራ እንግዲህ የኤልሳ አባት ነው። ይህ ሰው አጎት የተባለው ሰይጣን እኩል ነው የተካፈሉት፣ ግን እሱ ከየት ከየት እንዳደረገው ምንም ሳያቅ፣ አሁን ላይ እንደዚህ ጥላት ሊሆንበት ለገዛ ለእናቱ ልጅ እንዴት ማለት የቅናትን መንፈስ በሉት እኔ እንጃ፣ ግራ ነው የሚያጋባችሁ። ሰው በእናቱ ልጅ በወንድሙ እንደዚህ ይሆናል? ብታጭ እኮ ሂደሽ የምትበይበት ምንም ቢሆን የእናትሽ ልጅ ካለው አንቺ ትራቢ። እኔ አንዳንድ ሰው ጭንቅላቱ እንዴት እንደሚያስብ እንዴት ብሎ እንትን እንደሚል ግራ ነው የሚያጋባኝ እውነት ሰው ከራሱ ከእንትኑ ጋር ይጣላል። ሞር ከሱ አልፎ እኮ አሁን ልጅቷ ምንም በማታውቀው ኤልሳ እየተሰቃየች ነው ያለችው። እንግዲህ ሁለታቸው ናቸው ጸባቸው፣ ወንድምና ወንድሞች ይታዋወቃሉ። ግን ኤልሳ ምንም በማታውቀው ግን እየተሰቃየች ነው ያለችው። አሁን ነገሩ እንዳይስፋፋበት ስለፈለገ ሰውዬው አረብ ሀገር ሄዳለች። የሚጠየቁ ሰዎች እንግዲህ እንደዛ እያሉ ነው። ግን እኔ ምንም ብዙ አልተዋጠልኝም። እርግጠኛ ነኝ ይቺ ኤልሳ ምንም አረብ ሀገር ሄደች አይመስለኝም። አባቷም እንደታመመ እንግዲህ የምታቅም አይመስለኝም። እኔ ግራ ነው የሚያጋባችው ሰውየው እንዴት እንዴት እንደሚያደርገው እኔ ለምን ልኡል ለምን እንደታገሰው አላቅም። እንግዲህ ልኡል ጋር የሚመጡ ሰዎች ታውቃላችሁ? በጸባይ አልናገር ካሉ በዱላ ነው የሚናገሩት። ይህን ሰውዬ ታግሶታል። የልሳ ያለችበትን እንግዲህ በጸባይ ስንት ቀን ይህ ሁሉ ጊዜ እየተመላለሰ እየጠየቀ ምንም አይነት መረጃ ሌላ ሰዎች እንኳን እንዳይሰጡ በውሸት እንደዚህ በሉ እዚህ ቦታ ናት እያለ እንትን እያለ ነው አሁን ላይ ሞር ይሄንን አላሳማኝ አሳማኝ ነገር እንዲያ እንዲሆነው ብሎ አረብ ሀገር ናት እንደዚህ እያለ ይሄ አጎትየው የተባለው ሰውዬ በጣም አደገኛ እና አደገኛ ሰው ነው። እንደዚህ ስታዩት አለባበሱን ዝም ያለ ሰው ምናምን መስሎ፣ ግን ውስጥ ለውስጥ በጣም ከባድ አደገኛ ሰው እንደሆነ እንግዲህ እየሰማችሁ ነው እያያችሁ ነው ማለት ነው። እናንተ መፍረድ ትችላላችሁ ከባድ ነው። እንዴት ብላችሁ እንደምታወሩት አላውቅም። እንግዲህ ከቤተሰብ እንግዲህ ይሄ ሰው ከቤተሰብ ጋር ምንም አይነት ጸብ የሌለባቸው ተዋደው ተፋቅረው የሚኖሩ ሰዎች አሁን የልሳ አባት ሀብታም ስለሆነ ብቻ እንግዲህ ይሄው ይሄ ሁሉ ስቃይ እያደረሰባቸው ነው ማለት ነው። እኔ ብቻ ለመፍረድ እራሱ በጣም ይከብዳል ማለት እንደዚህ እንደዚህ ብላችሁ ስታወሩ ቀላል ነው ግን። በቦታው ደግሞ ሁናችሁ የነዚህን ሀሳባቸውን፣ ችግራቸውን ስትጋሩ የልሳን ከአባቷ ጋር በጣም ከባድ ነው። አባቷም ያለበት እንትን አባቷም እንግዲህ በሽታው ማንም ሰው አላወቀለትም። መድኃኒት ተሰጥቶ በምግብ ሰጥተውት እንደመረዙት ማንም አላወቀም። እንግዲህ ልዑል ነው ከትናንት ወደ የተለቀቀው ቪዲዮ አይታችኋል። ከሶስት ቀን በፊት በሰራተኛው ምክንያት እንግዲህ ሁሉን ነገር ያወቀው። እነሱ ግን ታመመ ብለው ነው እንትን የሚሉት። አረ በጣም እኔ እንጃ በስመ አብ። ሶይን ያክል ይጨክናል? በእናቱ ልጅ በተወለደው አንድ ሆድ በወጡ። አረ ምን አይነት ጊዜ ነው ጊዜው ጊዜ እንላ እኔ እንጃ ጊዜው ነው ሰው ነው ግን የተብላሸው እስኪ ንገረን ወገን። ሰው እንዴት እኔ እኔ ግራ ግብት ትብሎኛል። እንዴት ለማን ብላችሁ እንዴት ብላችሁ መፍረድም እንዳለባችሁ በጣም ግራ የሚያጋባ ነገር ነው። በየሰከንዱ የምናየው ነገር ኢትዮጵያ ውስጥ እንደ ፊልም ነው የሆነብኝ፣ የህንድ ፊልም ነው የሆነብኝ። እውነት ሰው ምን ያክል ጨካኝ እንደሆነ ገንዘብ ምን ያክል ተወዳጅ እንደሆነ እንግዲህ የሚመጡ ሰዎች ጋር እያያችሁ ነው። ገንዘብ ገንዘብ ገንዘብ፣ በዛም ስትሄዱ ገንዘብ ነው። ያ ምሳሌ እኔ ሁልጊዜ ማወራችሁ መስፍን ነው አይደለም? ከመስፍን የባሰም እንደዚህ አለ። መስፍንስ ቢያንስ ያልተወለዱት ነው እንደዚያ ሲያሰቃይ ነበር። ምንም ባዳ ናቸው። እንግዲህ እነዚያ ሲሰቃዩ፣ ያሁሉ ስቃይ ሲደርስና መሀሌት ይሄዚህ ያለ እንደ በገዛ በወንድሙ በእናቱ ልጅ ቆርጦ የተነሳ ስንት አረመኔ ስንት ጨካኝ እንዳለ እንግዲህ እናንተ እያያችሁ ነው። በተለይ በሉል እና በዘላለም የሚቀርቡ ምን ዘላለም እና ሉል በነ ሚኪ ጎጆ እነ አዲስ አራዳ ምናምን ብዙ ልጆች ናቸው በዚህ አይነት ስራ ተሰማርተው የሚሰሩ። ስንት ስቃይ ስንት እንትን በራሳቸው ንብረት ሳለቅሱ የምናያቸው ስንቶች፣ ንብረታቸው ተወርሶባቸው ቤታቸው ምናቸው ጎዳና ላይ ወጥተው የምናያቸው? በጣም እጅግ በጣም ማንም ሰው ያላወቀላቸው ህመማቸውን በውስጣቸው ይዘው የሚሰቃይ ብዙ ሰዎች ናቸው፣ በጣም ብዙ። እንዴት ብላችሁ እንደምትናገሩ ለማን እንደምታወሩ ራሱ አላውቅም። የእውነት ግራ ነው የሚያጋባችሁ። በጣም እግዚአብሔር ልቦና ይስጠን። ሀገራችን የኢትዮጵያን ሰላም ያደርገው ከምናየው አንድ ጊዜ በዚህ እናያለን። አንድ ጊዜ የኢትዮጵያን ሰላም እናያለን። አንድ ጊዜ ምንም እንደው አረብ፣ ጌታ ሆይ አንተ በቃ በለን እውነት እንደውስ ፈጣሪስ እንዴት ይቅር ይበለን? ይህንን ስራችን እያየ በየጊዜው የሰው ልጅ የሰው ልጅ እየታረደ የሰው ልጅ እየተሰቃይ እየታፈነ በየሀገሩ በተወለደበት እንግዲህ እንዴት ነው ፈጣሪስ? እኛ ኧረ በስመ አብ አምላክ፣ አንተ ይቅር በለን። የእውነት እንደው በየሃይማኖታችሁ ለሀገራችን ጸሎት አድርጉ። የሀገራችን ሰላም እግዚአብሔር ይመልስልን፣ የድሮ የጥንቷን ኢትዮጵያን ያምጣልን እያላችሁ መቼም ሁላችሁም የኢትዮጵያ ሰላም ይናፈቃችሁ። የእናቶችን ባ የሚቆምበት ቀን ይናፈቃችሁ። ህፃናቶች ከትምህርታቸው አልሆኑ ከምን አልሆኑ እንዲህ ብክን ብለው እግዚአብሔር አምላክ እንዳይፍረድባችሁ ባለ ስልጣን ነኝ ባለ ጊዜ ነኝ የሚሉት እግዚአብሔር ይፍረድባቸው። የእውነት አንድ ቀን ይፈርዳል፣ ይፈርዳል። እግዚአብሔር ቀን አለው። ጊዜያዊ ነው። ለጊዜው እንደፈለገ ሰው ይፈነጫል፣ ይፈነጫል፣ ይፈነጫል። ግን ሲፈርድበት ያያል። ይፈርዳል እግዚአብሔር እና ልቡን አይስጠላ ሁላችን ሀገራችንን ሰላም ያድርግ እያላችሁ ጸሎት አድርጉ። ውዶቼ፣ ለማንኛውም የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሮ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩ፣ ደህና ሰንብቱ። ወዳችኋለሁ። ለምታበረታቱኝ እህት ወንድሞቼ ቃል የለኝም። ከልብ ነው አመሰግን። የእውነት ቃል የለኝም። ክበሩልኝ እህቶቼ በጣም አብዛኞቻችሁ የገባችሁ ላይክ ሼር የምታደርጉልኝ በጣም ብዙ ልጆች መልካም መልካም እህቶች አላችሁ። ብቻ ለመልካምነታችሁ እግዚአብሔር ይክፈላችሁ ነው የምለው። ሰላማችሁ ይብዛልኝ። እወዳችኋለሁ። ባይባይ